እንግዲህ ሩታ ዛሬም አብርሃም ይዋሸኛል አብርሃም ይደብቀኛል አብርሃም ብዙ ነገር ዋሽቶኛል አብርሃም ብዙ ነገር ደብቆኛል ብላ መታለ ማለት ነው የሚገርምሽ ነገር አንቺ ነሽ ባለጌዋ ማለት ነው ከምንም ከማንም በላይ አንቺ ባለጌ ነሽ በጣም አንድ ሴት ልጅ እርጉዝ ከሆነች በኋላ አንድ ወንድ ልጅ አፈቀርኩ ብላ ሌላ ወንድ ልጅ ይዛ መምጣት አትችልም ያቺ ሴት ልጅ እርጉዝ ናት በቃ አለቀ ካረገዘች በኋላ ሌላ ምንም ነገር አያስፈልግም ስለዚህ አንቺ እርጉዝ ሆነሽ እንኳን ራሱ ሴሰኛ ወይም ሶሰኛ ነሽ ማለት ነው። ሩታ ተብዬዋ ማለት ነው። የሆነች ድንብት እንዴት እንዳስጠላሽኝ! እኔማ ማርያምን ነው የምላችሁ። እናናዳኛል እንዴ! ምን ነው የሴቶችን ክብር ዝቅ አደረግሽ እኮ አንቺ ባለጌ። ለማንኛውም አሁን ዋናው ነገር አብርሃም ብትሰማጥር፣ ለነገሩ ምክሬን ሰምቷል። የትናንትናው የዛሬው መልሱ በጣም አስደስቶኛል ማለት ነው። አዎ እኔ አሁንም ቢሆን እንደዚህ ለእሷ መልፈስፈስ የለብን። በቃ እንደ ሴት ቤት ሴት ይተካል። እንደ አሁን እንደ ወንድ ነው እንጂ ጠፋው። ሴትማ በረት አይደል እንዴ? እንደ በረት እኮ ነው በቃ። እንዴ ምንድን ነው ችግሩ? ሴት ሞልቷል። አባት አንዷን መረት አድርገት ያው እንደ እስከ ዛሬ ስታውቃለህ አይደል አብርሽ። እየሆነት እኔ ላብርሽ ነው ሞቅ ነው። ሌላ ወደዛ ወደዛ ሴት ልጅ ተከብራ ስትል የሚቀመጥ ነው ቤቷ የሚያምርባት እንጂ በየደቂቃው በየእንትኑ ከባሌ ጋር ተጣልቻለሁ ብላ ወንድ ልጅ እየቀያየረች ይዛት፣ በጣም ወንድ ልጅ እሺ ይሁን ወንድ ነው። ሴት ልጅ በዛ ላይ ደግሞ እርጉዝ ነኝ ካለች በኋላ ይሄም በቃ እኔ እንጃ። ስማ በጣም ያስጠላል፣ በጣም ያስጠላል። እንግዲህ የራሴን ህይወት ጀምር ያለው የራሴን ፍቅረኛ ይዣለሁ ብላለች፣ በራሷ በአንደበቷን የተናገረች እኔ አይደለሁም እና ሰው ባላ ግብቶ ካረገዘ በኋላ ሌላ ፍቅረኛ አላቅ ምን ልጁ ራሱ የአብርሃም መሆኑ ያጠራጥረኛል ማለት ነው። ለማንኛውም እንግዲህ አንድ አቃጣሪ ወይም አንድ ቱስያም ከወደ ቡታጅራ መጥቷል ማለት ነው። እንግዲህ ምንድን ነው ያለው? ከመታረቅሽ በፊት በጣም ብዙ ነገር የምታያቸው ነገሮች አሉ ብሎ ምንም ግን የአየሩም ላይ ሰማ ነው የነገሩን ነገር የለም። በወር የጨረሱት ማለት ነው። ምንም ያሳዩት ነገር የለም። ከዛ ምናሉ የአብርሃም ፋይል ወጣበት። የምን ፋይል ነው የሚወጣበት? አብርሃም ምንም አይነት ነገር የለበትም። አብርሃም ጨዋ ወልዶ ጨዋ ያሳደገው ነው። ምን አይነቷ ንክር ናት በእናታችሁ? ከዛ ደግሞ ምን አሉ መሰላችሁ ምን አሉ መሰላችሁ? አንተ ሁልጊዜ ውሸትህን እንደደባበክ እንደሸፈንክ ነው። አንድ ሰው እኮ ዋሸ ወይም የሆነ ነገር አደረገ ከተባለ ዝም ብሎ በምላስ ሳይሆን ይሄው፣ ይሄን አድርጎኛል አብርሃም ብለሽ ለምን ወንድ ከሆንሽ አብርሃም ይህን አድርጎኛል ብለሽ ነው መውጣት፣ እንጂ በየደቂቃ አብርሃም ይዋሸኛል፣ አብርሃም እንዲህ ይለኛል። አይተናል አይተናል ከፍቅር ጋር እንደዛ ሲሆን አይተነዋል። ከፍቅር ጋርም በእህትነት ነው ብሏል ተናግሯል። እህቴ ናት ከሷ ጋር ምንም አይነት ነገር የለኝም ካሁን በኋላ ድሮ ነበር ያ ነገር አቋረጠ ብሏል። ጽጌም ደግሞ ሙታጅራ ድረስ ራሷ ተከትለው ሄዳ ነው በሀገሬ ሰውን አልተውም፣ ቆይ በማታውቀው ሀገር አንድ ነገር ብትሆንስ ብሎ ነው ያገዛት። ያ ያ ሁላ ቅናት ጠብሶ ሽሪ ገዳሚ አልሽ፣ እሺ ይሁን ብለን ሆይ ሆይ ብለን እንግዲህ ያው ጋሽየም ገብተው ብታረቃችሁ አሁን ደግሞ ማናት ስንች ነጽ፣ ባሌ ነው የድሮ ፍቅረኛ፣ የልጅ ፍቅረኛ፣ የኔ ትምህርት ቤት ስሄድ ነው ወደ እሷ እየተገለበጠው ምናምን ብላችሁ ደግሞ በዚህ መጣችሁ። ከዛ በኋላ ደግሞ እሱንም እስቲ ቆይ ብለው ጋሼ መጥተው ሊያስታርቋችሁ ቢሞክሩ አንቺ አሻፈረኝ ያልሽ፣ ምክንያቱም ከጎን ሌላ ስላለሽ ማለት ነው። አየሽ ይኸውልሽ የራሱ ጥፋት ወደ ሰው እንትና ሲበይ ማለት ነው እና አንቺ የራስሽ ጎረምሳ ስላለሽ ለዛ ነው። እና ጋሽዬን እራሷን አክብረሽ እንኳን እሺ ያላልሽም ና ጋሽዬ ብዙም አልተጫኑሽም ሊጫኑሽም አይፈልጉም። ምክንያቱም ልባቸው ያውቀዋላ ልባቸው ስለሚያውቁት አልተጫኑሽም ማለት ነው። እና ሩታ ለምታደርጊያቸው ነገሮች ብትጠነቀቂ ጥሩ ነው ማለት ነው። እና ዝም ብለሽ ነገሮችን ሁላ አብርሃም አብርሃም አብርሃም አብርሃም ስትይ ሰው ሁላ ይደብረዋል ማለት ነው። አብርሃም ምንም ያጠፋው ነገር የለበትም። ታላለቅ ምንም አላጠፋም። ጉረምሴዜሽ ከምትመጪ ጥንቅቅ ብለሽ የቤትሽ ቁጫቴ እንደ ሴት የሴት ወግ ይዘሽ ማለት ነው። አንቺ አሁን እርጉዝ ነኝ ብለሻል። እንግዲህ እኔ እርግዝና ወዴት ሄደ? ውሸት ነው እርጉዝ ነኝ ያልሽው ነገር። እንዴት ነው ነገሩ? እርጉዝ ባትሆኝ እርግጠኛ ነኝ ፍቅረኛ ይዣለሁ ብለሽ አታወሪም። እርግጠኛ ነኝ እርጉዝ ብትሆኝ ማለት ነው። ምክንያቱም አንድ ሰው ካረገዘ በኋላ ሌላ ፍቅር ከሌላ ወንድ ጋር አይታሰብም። ይሄ የአንችር ብዝና ደግሞ አላቀም። እንግዲህ ወይ ሌላው እንዳፈልጎ ይሆናል፣ ማን ያውቃል። እኔ የማቀው ነገር የለም። ለማንኛውም ሩታ፣ ከእንደዚህ አይነት ነገር ያ ሴቶችን የሚያሰድብ ነገር ባታደርጊ ጥሩ፣ አይደለም ባይነኝ ባይነኝ። አዎ አዎ፣ የምታረጋቸው ነገሮች ሴቶችን ያሰድባል። ልክ እንደ ሰዶማውያን እያደረግሽ ነው ያለሽ ማለት ነው። ሰዶማውያን። በይ በቃ ያንቺ ስራ እንደዛ ነው እያረግሽ ያለሽው። ስለዚህ ከእንደዚህ አይነት ድርግትሽ ተመልሰሽ ወደ ባልሽ መጥተሽ ከባልሽ ጋር ብትኖሪ ጥሩ ነው። ካልኖርሽ ደግሞ አርፈሽ ራስሽን አስከብረሽ መኖር ነው እንጂ አብርሃም ጥፋተኛ ነው ያሽ ጊዜ ቪዲዮ መስራቱ ምንም ትርጉም የለውም። ወይ ጥፋቱን አልነገርሽን ወይ ምንም ነገር ያልሽን የለ ነገር የለም። አሁን ገባሽ? ከዛ ከልጅ ጋራ ልጁ ምን አለ? ያ የመጣው ልጅ የሚያለው ምንም እንትን ሳቲ አንችንም ነፂንም እየጎዳ ነው ያለው እየዋሸ ነው ያለው። አብርሃም በጣም ውሸት አምነው አሁንም ደግሞ ውሸቱን አምነው ይቅርታ ጠይቆ ወደ ቤቱ እንደ መታረቅ ምናምን አሁንም በውሸት ላይ ውሸት ይደርባል። ከቦታ ጅራ የመጣው ልጅም ውሸቱን ነው፣ በገንዘብ ተገዝቶ ነው የመጣው። አንተስ ተገዝተህ እንደሆነ በምን እርግጠኛ ነው አንተስ በገንዘብ ተገዝተህ እንደሆነ የመጣኸው እኛ በምን እርግጠኛ ነው? የሰውን ለማውራት መጀመሪያ እኮ የራስን ደብቆ የሰውን ባህያ የራስን በጉያ ይባላል። መጀመሪያ አንተ አንተ ስለ አንተ እርግጠኛ ነህ። አንተ አልተከፈለህም ከቡታጅራ ድረስ እውነት ለማናት ስሟ የመኪና ከፍለህ መጣህ ለሩታ ብለህ ከቡታጅራ ድረስ ምንም ነገር ሳይሰጥ ምንም ፍርፋሬ ሳይወድቅልህ በቃ እንዲሁ በቅንነት እርዳታ ብለህ መጣሃልን? ሞኝን አትፈልግም። ይህን ሁላ ሰው እንደዚህ የምትሸውዱት ይመስላችኋል። በጣም ትገርማላችሁ፣ ታሳዝናላችሁ። እና ሁላችሁም ድራማ እየሰራችሁ ነው፣ ግን የሩታ ነገር አግባብ የለውም። ድራማ ስሩ፣ ግን ሴቶችን በሚነካ ነገር አትስሪ ማለት ነው። አንድ ሴት ካረገዘች በኋላ ሌላ ወንድ ፍቅረኛ ምናምን የምትሉ ነገር ይሄ ሰዶማዊ ነው ማለት ነው። ለነገሩ ምን በሁዳዴ አደል ሰርጋችሁን? በሁዳዴ ነበረ ይ መላ ቅጣችሁ ጠፋ ማለት ነው እና ለማንኛውም አስቢበት ሴቶችን አታሰድቢ ነው ብልሽ፣ ሌላ ምንም ብልሽ ነገር የለም። እንግዲህ ሌላው ደግሞ አብርሃም ጉድህ ጉድህ ስትለው ምንም አይነት ጉድ የለብኝም አስቤ አቅጄ የማደርገው ነገር ነው እንጂ ሌላ ምንም ነገር የለብኝም፣ ስለዚህ ማሳየት ትችያለሽ፣ ምንም ችግር የለብኝም ብሏት ነበረ። እሷ ግን ምንም ልታሳየን አልቻለችም፣ ምክንያቱም ምንም ነገር የለም ማለት ነው። መጨረሻ ላይ እንግዲህ አብርሃም ልጁን አንዱ ለቡጥ ያቅምሶታል ማለት ነው። ከዛ በኋላ ያው አንደኛው ወንድ ከአብርሃም ነበረው ገላገል ቸው ማለት ነው እንግዲህ ያው ነገም እንደዚሁ ነው የሚመጡት። ተነጎዲያም እንደዛው ማለት ነው። እዛ ጋም እነ ብሩክና ነፂ የማናት ብሩክና ሀይሚም እንደዛው እየተጣሉ ነው፣ ብቻ መናቆር ብቻ ነው ማለት ነው። ቡታጅራዎች ቆንጆ ቆንጆ በርቱ በርቱ ስንላቸው ጊዜ ጨራሻውንማ አሁንማ መናቆር ጀመሩ ማለት ነው። ለማንኛውም ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ አርጉ ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።